ጤና ስትልኝ፣ እንዴት ናቸው? ዛሬ በጣም ሰው ከሚያደኝ ለሚያደንቃት ከተማ መልእክት ለማስተላለፍ ነው። ሀረር ሀረር ብዙ የተዘፈነላት ብዙ የተባለላት ከተማ ነች። ስለ ሀረር በልጅነታችን ያልተነገረን ነገር የለም። ታሪካዊ ቦታ ነች። የሀረር ግንብ ኢትዮጵያ ውስጥ አሉ ከሚባሉ ቅርሶች እና ታሪካዊ ቦታዎች አንዱ ቦታ ነው። ሀረር ተወዳጅ ከተማ ነች። ስለ ሀረር ያልተባለ ያልተዘፈነ፣ ያልተጻፈ የለም። ሀረርን አውቃታለሁ። ከምስራቁ ኢትዮጵያ ክልሎች ሀረርን፣ ድሬዳዋን፣ ጅጅጋን፣ ሁርሶን፣ አማሬሳን እና ቀብሪ ዳህርን፣ ጎዴን እነዚህን ቦታዎች አውቃለሁ። ቢዮባሄል አውቃለሁ። ሽርሌን አውቃለሁ። ስለዚህ ሀረር ከሰባት ቀን ላልበለጠ ቀን በጣም ረጅም ጊዜ በልጅነት ዘመን ለብቻው ተጨባጣለ በጣም ደስ የምትል ከተማ፣ ሰው ፈገግተኛ፣ ደስተኛ የሆነ ህዝብ ያለበት ከተማ ነው ሀረር። ስለዚህ የሚወደድ ከተማ ነው። ስለ ሀረር አሁን የምንሰማው ነገር ግን አንዳንድ ነገሮች ግራም ያጋቡ ስለሆኑ ዛሬ እዚህ ላይ ለማንሳት የምንፈልገው የሀረሪ ክልል አስተዳዳሪ የሆናቸው ፖለቲከኞች ልታስቡበት የሚገባ አንድ ቁም ነገር ልነግራቸው ነው። የሀረሪ ህዝብ ተወዳጅ ህዝብ ነው። በመሀል ሀገርም በማንኛውም ቦታ በስራ በንግድ አለም እና ሃይማኖቱን በማጥበቅ የሚታወቅ ህዝብ ነው። እንግዲህ ሀረሪ ካለን አደሬ ብለን ነው የምናወራው። ስለዚህ በቅርብ ብዙ የምናውቃቸው አደሬዎች ስላሉ ስለ እነሱ መልካምነትና ጥሩ ህዝብነት ለመናገር ለቀባሪ ማርዳት ነው የሚሆነ ነገር ግን አሁን የምንሰማው ነገር ሀረር ሀረር ውስጥ ያሉ የመንግስት ባለስልጣናት፣ በተለይ በንግድ ቢሮ ውስጥ ያሉ ሰዎች ወይም ደግሞ ገቢዎች ምናምን የሚሰሩ ሰዎች ሀረር ውስጥ ያሉ ምግብ ቤቶችና ሆቴሎች፣ ቡና ቤቶች እየሄዱ ቢራ መሸጥ አቁሙ እያሉ እያስገደዷቸው እንደሆነ መረጃ እየወጣ ነው። ኦፊሻል ባልሆነ መንገድ እየሄዱ ግብርና ታክስ በሚቆጣጠሩበት ጊዜ ፍሪጅ ውስጥ ቢራ ማየት አንፈልግም፣ ቢራ አውጡ፣ መጠጥ አልኮል አውጡ እያሉ እየተከላከሉ እንደሆነ በርካታ ሰው ጥቆማ ደርሶኛል። የትኛው ቤት ውስጥ መቼ እንደተባለ ሁሉ አለኝ መረጃው። እኔ ማስረዳት የፈለኩት ነገሩን ከፍ አርጎ ማጮህ ሳይሆን ኢትዮጵያ ባላት ህገ መንግስት የሀገሪቱ ዜጎች የሌላውን መብት እስካልነኩ ድረስ የትኛው ቦታ ተዘዋውሮ የመኖር፣ የመነገድ፣ የመስራ መብት እንዳላቸው ሃይማኖቶች ደግሞ እኩል እንደሆኑ ማንም ሰው መንግስት ደግሞ በሃይማኖት ጣልቃ እንደማይገባ ያስረዳል የህገ መንግስቱ። ስለዚህ የአካባቢ አስተዳዳሪዎች ወይም ደግሞ የክልሉ መስተዳደር ውስጥ የተመደቡ ሰዎች በዛች ክልል ውስጥ የሚኖሩ ሰዎች የትኛውም ሃይማኖት ቢሆኑ መብታቸውን ማክበር ይኖርባቸዋል። ለምን? እነሱ መጠጥ ስለማይጠጡ የእነሱ ሃይማኖት መጠጥ ስለማይፈቅድ ሌላ ሰው መጠጥ አይጠጣም ማለት አይደለም። ይህ ከሆነ በሀገሪቱ ህግ መቀየር አለበት። ምክንያቱም ክልሎች ህግ ሲያወጡ ዋናውን ህገ መንግስት በሚጻረር መንገድ ማውጣት አይችሉም። የሀገሪቱ ህግ መጠጥ እስካልከለከለ ድረስ የሆኑ ክልሎች ወይም የሆኑ ዞኖች ተለይተው በዛ ሀገር ውስጥ መጠጥ አይጠጣም ቡና ቤት ውስጥ መጠጥ መሸጥ አችሉም ቢራ መሸጥ አችሉም ማለት አይቻልም። ምክንያቱም ያቺ ሀገር ኢትዮጵያ የምትባለው ሀገር መጠጥ የሚወዱም የማይወዱም እምነት ያላቸውም እምነት የሌላቸውም ሰዎች ሀገር ነች። ለዚህም መብት መከበር አለበት። እንደዚህ አይነት መብቶች መጣ ሲጀመር የሆነ ቦታ ደግሞ የዛ አይነት እምነት የሌለበት ካለ እዛ ጥቂት ከሆኑበት ቦታ ላይ የሌላው እምነት ጥቂት ከሆኑበት ቦታ ላይ ሌላ ጫና ይመጣባቸዋል። ነግ ሰዎች ላይ መብት ማነቆ ሸምቀቆ ባጠበቅ ቁጥር የአንተ አይነት ሰዎች ደግሞ ሌላ ቦታ ይጠብቅባቸዋል። እዚህ ህግ መከበር አለበት። በመንግስት ደረጃ ህግ እስካልወጣ ድረስ ይሄ ተከልክሏል እስካልተባለ ድረስ እያንዳንዱ ክልል በራሱ ተነስቶ ይሄ እዚህ አይሸጥም፣ ይህ አይሸጥም ማለት የሚችል አይመስለኝም። ስህተትም ይመስለኛል። የነበርንበት መስተጋብርም ይሄ አይፈቅድም። እኛ ተከባብረን የምኖር ህዝቦች ነን። የግድ እኔ የመጠጥ ጠበቃ ለመሆን ብዬ አይደለም። ብጠጣም ባጠጣም ሰው መብት አለው። ከረበሸ ጸጥታ ካደፈረሰ ይጠየቃል በህግ ጠጥቶ ካልከፈለ አካባቢ እንኳ ቆሸሸ ይጠየቃል በህግ እንጂ ለነጋዴም፣ ይህንሽ ጤና ትሽጥ ማለት ተገቢ አይመስለኝም በህግ እስካልተከለከለ ድረስ እና ሀረሮች፣ ከስማችሁ የማይመጠን ነገር እያረጋችሁ ስለሆነ ብታስተውሉ ጥሩ ነው። ምክንያቱም በሁሉም ሰው ልብ ያለ ከተማ ነው ሁሉም ሰው ይወዳቸዋል። ለምን ለጊዜያዊ ፖለቲካና ስሜት ብላችሁ አንዳንድ ከእናንተ ካለፈ ታሪካችሁ ጋር የማይሄድ ነገር አታድርጉ። ሁላችሁም አደላችሁም፣ አንዳንድ ባለስልጣኖች ይህን ነገር አስቡበት። የአማኙ የዓላማኙም አገር ነች ኢትዮጵያ። የሆነ ሰው ክርስቲያን መሆን መብት ነው። እስላም መሆን መብት ነው። የሆነ ሰው እምነት የለኝም በእግዚአብሔር አላምንም በአላህ አላምንም ማለት መብት ነው። የሆነ ሰው አለመጠጣት መብት ነው። የሆነ ሰው መጠጣት መብት ነው። ይሄ መታወቅ ያለበት ምስል ስለመሰለኝ ለማስገንዘብ ያህል ነው። ስላዳመጣችሁኝ አመሰግናለሁ። ሰላም ይብዛላችሁ። ሀረሮች እንወዳችኋለን።